ት ቤት የምትሰሩ እህቶቼ ከመዳም ልጆች ጋር በተለይ ደግሞ ከመዳም ወንድ ልጆች ጋር ይህንን ነገር የምታደረጉ እህቶች እነሱም ብሏችሁ ቢሆን እባካችሁ እንዳታረጉት ጥንቃቄ አድርጉ ማለት ነው። በኋላው ቀስ በቀስ ምን እንደሚያስከትልባችሁ ስለማታቁ ማለት ነውና፣ ብዙ ጊዜ በዚህ ሰሞን እህቶቻችን ላይ እየደረሰ ያለው ነገር ከዚህ ነገር ቀስ በቀስ የተነሳ ነው ማለት ነው እና ቪዲዮን እስከ መጨረሻው መከታተል ሁለት አይነት ቪዲዮ ነው ይላቸው የመጣሁት ቪዲዮን እስከ መጨረሻው መከታተል ያላችሁታል ቪዲዮ ላይክ ሼር አድርጉት። ለእንግዲሁም ለቻናል የአዲስ አሆናችሁ ሰብስክራይብ አድርጉ እያልኩኝ በትህትና ጠይቃለሁኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድ ቤተሰቦቼ እንዴት ሰላም ናችሁ እኔ ጋር ሁሉ ሰላም ነው አላህ Subhanahu Wa Ta'ala በእያላችሁበት ሰላማችሁን ያብዛልኝ ሀገራችንም ሰላም አድርግልኝ አልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው ዛሬ ይዤላችሁ የመጣሁት ሁለት አይነት ቪዲዮ ነው አንደኛው ከመዳም ልጆች የተያዘ ሌላኛው ደግሞ ከመዳምም ከእናንተ መዳም ጋር የተያዘ ነገር ነው ማለት ነው እና የኔ መዳም ብዙ ጊዜ አያት አለው ወላሂ ብዙ ጊዜ ማለት ብዙ ቤትም ሰርቻለሁ እና ሁሌም በቃ እኛን የሆነ በቃ ስለ እኛ መጥፎ ነው የሚያወሩት። በተሰበሰቡበትም ሁሌም ስለ ሰራተኛ ሰራተኛ ሰራተኛ ነው የሚሉት። እንዲሁም ደግሞ የሆነ ጥሩ ነገርም ሰራችሁ፣ የሆነ በቃ ሁሉ ነገርን የሚፈልጉትን ሁሉ ነገር ብትሰሩላቸው ራሱ ሁሌ በቃ የሆነ የሆነ ጎደሎ ነገር እንዳለ ሁሉንም ነገር አሟልታችሁ እንዳልሰራችሁ አድርገው አጓጉል ነገር የሆነ አቃቅር ነገር ሲያወጡ ግራ ይገባኝ ነበረ ማለት ነው። እና ዛሬ ግን ገብቶኛል። ለምን ብትሉ ለካ መዳሞቻችን እኛን ማመስገን፣ እኛን ጥሩ ነገር መናገር፣ እኛን ማሞገስ አይፈልጉም። ለምን ከኋላ የሆነ በቃ ይኮራሉ ወይም ደግሞ ትቶን ይሄዳሉ ብለው ስለሚያስቡ ነው ለካ። እና መዳሜ ብዙ ጊዜ እኔ ምግብ ነው የምሰራው እንደነገርኳችሁ፣ ሁሉም ቤት ምግብ ነበረ የምሰራው የገባውባቸው ቤቶች ማለት ነው። ምግቡን ጥርቅ አድርገው ይበሉና ትመጣና ማለት ነው ዛሬ ምግብሽ ጥሩ ነበረ፣ ግን ጨው በዝቶበታል። ዛሬ ምግብሽ እንዲነበረ እንዲሆኗል የሆነች ነገር ፈልጋ ታወጣባታለች ማለት ነው። እና ሁሌ ግራ ይገባኝ ነበረ፣ ሁሌ ማለት ነው። አሁን ድብሃ ራሱ ትልቁን ሙሉውን እንትን በግ ታመጣና ስሪ ትለኛለች ማለት ነው። እና እሰራለሁ። ሀታ ሰው ጠርታ ራሱ ሰው ሌላው ያኔ ባለ ከውጭ የመጡ ሰዎች በማሻአል ምግብሽ በጣም ነው የሚጣፍጠው፣ ምንድን ነው የምታረግበት? ምናምን ብለው ሲናገሩ ወላይ ኮስተር ትላለች ማለት ነው እና ስለኔ መጥሩ ነገር እንዲያወሩ አትፈልግም። ዛሬ ግን ገባኝ። ለምን ሰራተኞቻችሁን አታመሰግኑ? ሰራተኞቻችሁን ስለ ሰራተኞቻችሁን ጥሩ ነገር አትናገሩ፣ ለውጭም ሰዎች ይሁን ለሰራተኞቻችሁም ይሁን አታሞግሷቸው እንዲሁም ደግሞ ለውጭ ላሉ ሰዎች ሰራተኞቻችሁ ጥሩ ሲሆኑ ስለ እነሱ ጥሩ ነገር አትናገሩ ብላ ስታወራ በጣም ነበር የገረመኝ። ለካ ሁሌም ስለ ሰራተኛ ክፉ ነገር የሚያወሩት እንዲሁም ደግሞ እናንተ መልካም ሆናችሁ ለመዳሞቻችሁ ጥሩ ሆናችሁ የሚፈልጉትን ነገር እየሰራችሁ በምንም ነገር ሳታጎትሉባቸው፣ ግን ሁሌ የምትሰሙት ከሌላ ሰው ጋር ደውለውም ስልክም ላይ ሲያወሩ ይሁን እንዲሁም ደግሞ እንዲሁ ተሰብስባችሁም ይሁን ስለ እናንተ መጥፎ ነገር ነው የሚያወሩት፣ ማለት ነው ሁሉ ጊዜ እና ዛሬ ግን ገባኝ ማለት ነው። እና ጥሩን ብንሰራላቸው ጥሩ ነው ማለት አይፈልጉም ብዙ ጊዜ ማለት ነው። እና በጣም ነበረ ግራ የሚገባኝ ሁሌ ማለት ነው። ሁሌ መዳሜ አንድ ቀን መስግናኝ ያታቀም። እንደውም ልጆቹ አንዳንድ ጊዜ ማሻላል

መዳሜ ግን አንድ ቀን እንኳን አመስግናኝም ህን ጥሩ ሰርተሻል ብላኝም አታውቅም ማለት ነውና፣ ዛሬ ገብቶኛል ማለት ነው። ግን ብዙ ጊዜ ምግብ ስሰራ ደጋግሞ ስሪ ይሉኛል ስለጣፈጣቸው ነው እንጂ ባይጣፈጣቸው ኖሮ ደጋግሞ ሁሌ ስሪ ባላሉኝ ነበረ ማለት ነውና፣ ገርሞኛል። ሌላ ወደ ሌላው ነገር ሳልፍ፣ ደግሞ መግቢያ ላይ አይታችሁታል የመዳም ሁለት ወንድ ልጆች የኛው ሰራተኛ ናት። ጸጉራቸውን ሰርታላቸው ከሰራተኛ ጋር መቀራረብ ይሄ ነው ክፉነቱ። እና ጸጉሬን ስርልኝ ብያት አሁን ሰው ፊት ምን ብዬ ልውጣ እያሉ ነበረ ማለት ነው። እና በጣም ነው የገረመኝ። እኔ ወላሂ ነው የምላችሁ። አንድ ቀን ጸጉራቸው አሁን አንዳንድ ጊዜ እያረዝሙታል፣ እኔ ቤት ያሉ ወንዶች ማለት ነው። ግን አንድ ቀን ደፍሮ አይናቸውን እንትን ብለው አያዩኝም። በጣም ነው የሚፈሩኝ። መፍራት ሳይሆን በጣም ነው የሚያከብሩኝ። በጣም እኔም ኮስታራ ነኝ፣ ፊትም አልሰጣቸውም። የሆነ ነገር ሲፈልጉ ለው ሰማት ሽታ አብቃሀደ ያኔ ከይቅርታ ጋሽታ ይህንን ነገር ፈልጋለሁ ብቻ ነው የሚሉኝ ማለት ነው። እንደውም መጥበቅ ሲመጡ ድምፅ ነው የሚያወጡ። ስለምን ስለሚሸፈን አንድ ቀን እንኳን ወላ ላዚም እዚህ ቤት አሁን አራት አመት ሊሆነኝ ነው። አንድ ቀን ግን ወላ ላዚም እንዲ አይናቸውን ቀና ብሎ አይቶኝ ያውቁ። አንድ ቀን ክፉ ነገር አናግሮኝ አያውቅም። እንኳን ወንዶቹ ይቅር እና ሴቶቹ ማለት ነው ተከባብረን ያለ ነው። በጣም ነው የሚያከብሩኝ፣ እኔም በጣም ነው ራሴን የማስከብረው። እኔም ደግሞ አልቀራረባቸውም፣ አልቀልድም። ከነሱ ከወንዶቹ ይቅር እና ከሴቶቹ ጋር አልቀልድም። ለምን ከነሱ ጋር ከተቀራረባችሁ እና ከቀለዳችሁ የሆነ ነገር እንደ ትንሽ ልጅ ነው አይተው እንትን የሚያመናጭኳችሁ ማለት ነው። እና ራሳችሁን አስከብሩ ሀባይቢ እንደዚህ ከወንድ ልጅ ጋር ጸጉር መስራት መላፋት መነካካት ለምን አስፈለገ? ለምንድንነው እንደሆነ እንደዚህ የእሱን ጸጉር ምሰራው ነው። እንደውም ደፍሮ እንዴትስ ጸጉሬን ስሪኝ ሊለኝ ይችላል። አስቡት። እንግዲህ ዛሬ ጸጉሬን ስሪኝ ብሎ አንቺ ያጠገቡ ሆነሽ ከጀርባው ከጀርባ ቁጭ ብለሽ ጸጉሩ ሰርተሽ ነገ ደግሞ ምን እንደሚልሽ ከኋላው የሚከተለውን ነገር ቆሞ ብላችሁ ሊታስቡ ይገባል ማለት ነው እህቶቼ። በተለይ ደግሞ ከአረብ ወንድ ልጆች አትቀራረቡ፣ ይቅርባችሁ፣ አትቀላለዱ፣ ራሳችሁን አስከብሩ። እናንተ ከተከበራችሁ ማንም ሊደፍራችሁ አይችልም፣ ማንም ሊቀርባችሁ፣ ማንም እንደፈለገ እናንተ እንትን ሊላችሁ ሊደፍራችሁ አይችልም ማለት ነውና በጣም እኔ ብዙ ጊዜ እዚህ ሀገር ላይ ከ አስር አመት በላይ ሆኖኛል። ወላሂ ነው የምላችሁ አንድ ቀን ግን ክፉ ነገር አጋጥሞኝ አያውቅም፣ በአረብ ወንድም ይሁን በመዳም ልጆች ይሁን ማለት ነው ለምን ራሴን አስከብሬ ካጠገባቸው ምናምን የመቀላለድ የፊት መስጠት ምናምን አላቅም። ገባችሁ? ራሴን አስከብሬ እነሱን አክብሬ ስራዬን አክብሬ መብትና ግዴታን ያውቀ የሚሰራ ሰው ነኝ ማለት ነው። አንድ ቀን እንኳን ከነሱ ጋር እንኳን እንደዚህ ጸጉራቸውን ሊሰራና ከአረብ ወንዶች ጋር እንደዚህ አይነት መቀላለድ ደረጃ ሊደርስ እቅርና ደፍሬ እንኳን ሰውየው ሳራ ላይ ሆኖ ከአጠገቡ መመላለስ አልችልም። በጣም ነው የምፈራው እግሬ ራሱ እያያዛል ማለት ነው። እና በጣም ነው ተከባብረን ያለ ነው። ሰውየው ራሱ ከውጭ ሲመጣ ገና መጥበቅ የሆነ ነገር ፈልጎ ሲመጣ ነው የሚለው ድምፅ ያወጣል። ወንዶቹም እንደዛው ሶስት ወንዶች አሉ። አንዱ ዘጠኝ ዓመቱ ነው ገና ትንሽ ነው። ሌሎቹ አንዱ ሀያ ዓመቱ ነው። አንዱ አስራ ስምንት ዓመቱ አሁን በዚህ ጊዜ አስራ ስምንት ዓመቱን ጨርሷል ማለት ነው እና በጣም ነው ወላሂ። ላዚም አንድ ቀን እንኳን ቀና ብሎ የሆነ ነገር እንትን ብሎ አያቅም። የሆነ ቃል ሊዶኝ ራሱ አያቅም። እንኳን መቀለ ድቅርና እንዲሁ መልስ ለመልሱ እንኳን አይመልስን። የሆነ ነገር ብሎ የለም ካልኩት ወይም ደግሞ አላቅም ካልኩት ደግሞ አይጠይቀኝም ማለት ነው እና እህቶቼ፣ ራሳችሁን አስከብሩ። እናንተ ራሳችሁን ስታከብሩ ነው ሰው የሚያከብራችሁ። እና ከእንደዚህ አይነት ነገር ራቁ። ብዙ ልጆች በአሁኑ ሰዓት ላይ እየተደፈሩ ነው ያሉት። የአረብ የመዳም ልጅ ደፈረኝ ሊደፍረኝ ይሞክራል። ስልኬን ወስቶ እንደ ማስረጃ እሱ በራሱ ጊዜ በኔ ሚሴጅ እሱ ጋ ሊኮ ከዛ በኋላ ደሞ እሱ አና ተላከችልኝ ብሎ ራሱ አና እኔን ስም ለማጥፋት ፈልጋ ነው ብሎ ብዙ ሴቶች ብሎ እኔን ስሜን አጠፋኝ ሀቄን እንዳይወጣ አደረገኝ ብሎ ብዙ ስላሉ ተጠንቀቁላለሁ። ዛሬ ቪዲዮ ይሄንን ይመስላል። ስለተከታተላችሁ እኛ እናመሰግናለን። አላህ ከክፉ ነገር ይጠብቀን፣ የሚጠብቃችሁ ሰላማችሁ ብዛ። ሰላም አለይኩም ወረመቱለሂ ወበረከቱ። ቪዲዮውን ግን ላይክ፣ ሼር ማድረጋችሁን አትርሱ።